ሰላም እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት ናችሁ? ይሄው እንግዲህ ተመልሼ መጥቻለሁ። እንግዲህ ተመልሻለሁ። አምባክ በየስንት ጊዜው እየመጣ አምባክ፣ ስራችሁ ምን ፈጨ ማለች እቺ ልጅ እንዳትሉ እንግዲህ እንዴት ናችሁ? በዓል እንዴት ነበረ? አዲስ ዓመት መስቀል ሁሉ ሰላም ነው ወይ? ያው ልጆቹ ትምህርት ቤት ዝግ ስለነበረ በቃ ከሆሊዴይ መልስ ድጋሜ ምንም ማድረግ አልቻልኩም። ብዙ ነገሮች ሳስተካክል ሴትል እስካረግ ድረስ ማለት ይቻላል ልጆቹም ትምህርት ቤት ገብተው ነገሮች እስኪስተካከሉ ድረስ አሁን ደግሞ በቃ ስ ሰኞ ቀን ነው እንግዲህ የሰኞ ቀን የሁለት ልጆች እናት በኢሮፕ ውሏ ቤቱ ስትውል ምን እንደሚመስል ይዤን የመጣሁት አንድ ላይ ደግሞ እያጸዳን ቤቱንም እያጸዳን አንዳንድ ነገሮች በውስጥ የተሰማኙን ነገሮች ወይ ደግሞ አሁን ላይ ወቅታዊ ነገር ብዬ ያልኳቸውን ነገሮች አብረን እነግራችኋለሁ ማለት ነው። አብራችሁኝ ሁኑ። ያው እንግዲህ በዓል ነበረ፣ መስቀል ነበረ፣ ቅዳሜ መስቀል ነበር። ይሄ ሰኞ ነው የተቀረጸ የነበረው እና እሁድም ቤት ነበረዋል። ነው ቤቱ እንደ ቆሸሸ እንደ በቃ ምንም ይሄው ከውስጥ ቆሸሸዋል እንዳለ እና እሱን እያስተካከልኩኝ አብረን እንቆያለን። እና እንዴት ነበር ግን እናንተ በዓል እንዴት ነበረ ውሏችሁ? እሺ አሁን ሰሞኑን እዚህ ሀገር ላይ እንግሊዝ ሀገር ነው ምኖረው ለማታውቁ አዲስ ለምታዩ ማለት ነው እና ሰሞኑን በጣም የዘረኝነት ጉዳይ በጣም ተነስቷል። ማለት ሰሞኑን ብቻ አይደለም ለነገሩ አሁን ላይ በፊት ላይም ይኖራል፣ ግን ሚዲያ ቲክቶክ ምናምን ብዙም እንደዚህ ባልበዛበት ሰዓት ስለነበረ ሁሉም የተሰማውን አሁን ላይ ቲክቶክ ላይም የትም ቦታ ሚዲያዎች ላይ በቃ ሶሻል ሚዲያዎች የተባለው ላይ ስለሚያወጣው ገኑ በቃ ማን ማንነታቸውን በደንብ ያወቁበት ጊዜ ነው በአሁን ሰዓት ማለት ነው እና በእርግጥ ያው ዘረኝነት ሀገር ቤትማ አለ። ግን ደግሞ በዚህ ሲሆን እኔ እንደውም ያሰብኩት በቃ እንዴ ሀገር ቤትማ እዚህ እንደውም አገራቸው ስለሆነ ነው። እናንተ ሁለተኛ ሀገራችሁ ወይ ጥገኛ ጠይቃችሁ ነው የምንኖሩት። እና ሀገር ቤት ግን የራሳችን ሀገር ሆኖ በቃ እዚህ ሀገር አይደለም ውጡልም ባሉ ሰዓት በቃ አሁን ነው ራሱ እዚህ ሲሰማኝ ይገርማል። በቃ አገራችን ሆነን ደግሞ እንደዚህ የተፈናቀሉ ሰዎች ምን ያህል ስሜት እንደሚኖራቸው በጣም ምትን የሚለው እና ምን ለማለት ነው። በእርግጥ እዚህ ስደተኛ በዛብን ነው የሚሉት። በጣም ብዙ ስደተኛ እየገባ ስለሆነ ከህጋዊ ውጭ ስደተኛ በህጋዊ መንገድ ሳይሆን በህገ ወጥ የሚገባ ስደተኛ በዝቶብናል፣ ሊቆምልን እያሉ ነው የተነሱት። ግን ያው በህጋዊ መንገድ ብቻ የገባ ወደው አይደለም እንደዛ የሚሉት ያው እንደ አጀንዳ ለማስነሳት ነው እንጂ በጣም ብዙ ዘረኞች አሉ። በጣም አሁን ላይ እንደውም በቃ ኢቨን በፊት ላይ አሁን ምንም አይመስለኝም። በአቅራቢያ የማገኛቸው ሌሎች ዜጎችም ጥሩ ሊሆኑ ይችላሉ፣ ከውስጣቸው ምንም ላይሆን ይችላል። ግን ነጭ የተባለ ወይ ደግሞ እንግሊዝ የተባለ ሰው አብዛኛውን ጊዜ አሁን በአቅራቢያይም በትምህርት ቤትም በሆነ ቦታም ሲያጋጥመኝ ቀጥታ ማገናኛ አሁን ላይ በቃ እነዚህ ችማ ይህን ዘረኛ ነች። በጣም መጥፎ ነው። አይመባችሁ ላይ ራሱ በጣም ነው እንትን የሚለው ይሄማ፣ ዘረኝነት እንደዚህ ስለሆነ ነው፣ እኔ ጥቁር ስለሆንኩ ነው እንደዚህ ብለን ብዬ እስኪሰማኝ ድረስ አሁን እየጀመረ ማለት እየሰማኝ ነው አሁን ላይ ማለት ነው እና በቃ ተነስተዋል፣ ኤብሪዌር ማለት ይቻላል። ምክንያቱም ስደተኛው እየገባ ስራችንን የእኛን ስራ እየወሰደብን ነው። ስደተኛው እየገባ ልጆቻችንን እንደዚህ እየገደለብን ነው። በስደተኛው እየገባ እንደዚህ እያደረገ እያሉ በጣም ብዙ ይላሉ። በእርግጥ ስደተኛ አሁንም አልቆምም፣ ሀገር ውስጥም በጣም ይገባል። እና ደግሞ እንደ ወላጅ ስትሆኑ ደግሞ ልጆች ሲኖሯችሁ በጣም ያሳስባል። ምክንያቱም ትምህርት ቤት ውስጥ እንደዚህ ወላጅ የሚላቸውን ወላጆች ለምሳሌ ወላጆቻቸው ቤት ውስጥ የሚያወሩትን ነገር ይሰማሉ። በአቅራቢያቸው በአካባቢያቸው ያለ ሰው ይሰማሉ። እና እነሱ ደግሞ እዚህ ሀገር የተወለዱ ኢቨን የተወለዱ ቢሆኑ በቃ መጥተው በከለር በጥቁርነታቸው፣ ወይ በሌላ ዜጋ ስለሆኑ ስደተኛ ዜጋ ስለሆኑ ብቻ ሊናገሩብኝ ይችላሉ ብላችሁ በጣም ነው የምትሰጉት። እና በእርግጥ ትምህርት ቤት ላይም እንደ ያሳውቋቸው ያደርጓቸዋል ያረጋቸዋል፣ ስለ መናገር ስለ ስደተኛ። እንደውም የሆነ ትምህርት ቤት ላይ ባለፈው የስደተኞች ቀን ብሎ ተከብሮ፣ በጣም ገርሞ የነበር ለራሴ ማለት ነው ማለት በእርግጥ እንዴት ብለው ሲሰደዱ በጦርነትም በምንም ከሌላ ሀገር ተሰደው እዚህ መጥተው እንዴት መንግስት እንደሚረዳቸው እንደዚህ ሆነው እንደዚህ ገብተው ብሎ ነው በሆነ ቀስ ባለመንገድ ሲያስረዷቸው የነበረው ልጆቹን እና ግን በቃ መተው እንዴ ዛሬ እኮ እንደዚህ ስደተኛ እንደዚህ የገባ ሰው እንደዚህ ብለው ሲነግሩኝ ልጆቼ በቃ ወዴት እየሄድን ነው ነው የምለው እና እና ያለሁት ያው እንግሊዝ ሀገርም ቢሆን ሁለተኛ ሀገሬ ናት ሆነ ለምናገር ረዥም ዓመት ቆይቼበታለሁ፣ አስር አመት ልጆች አፍርቼበታለሁ። አሁን ላይ ግን በጣም ብዙ ቦታ ውስጥ ስትሄዱ በጣም ብዙ በጣም ዘረኝነት እየበዛ ነው። በቃ እኔ በፊት ላይ እንደዚህ እንዳልኳችሁ ቅድሜንሽ እንዳረኩትኝ ስለማታውቁት ነው መሰለኝ። ኢቭን መጥፎም ቢሆኑባችሁ ቀጥታ ወደ ወደ ሌላ አይምሯችሁ አይሄድም። እኔ እንደዚህ ስለሆንኩ ነው ወይ ጥቁር ስለሆንኩ ነው በዚህ መንገድ አይተውት ነው፣ በዘረኝነት አይተውት ነው ብላችሁ አታስቡም ነበር። አሁን ግን በቃ ቀጥታ ፊት ለፊት ወጥተው በቃ እንደዛ ድረስ ጥግ ድረስ ስለሄዱ የሆነ አስተያየት እንኳን ሲያዩችሁ፣ ሌላ አስተሳሰብ ሌላ ቦታ ነው አይምሯችሁ የሚሄደው እና አይደል ነው ወዴት እንደምንሄድ እንግዲህ ወደ መጨረሻችን ወዴት እንደሚሄድ እግዚአብሔር ነገሮችን ያስተካክልልን። ነው የሚለው በጣም ነው የሚያስፈራው። ምክንያቱም ልጆቻችሁ እዚህ የተወለደው በቃ እዚህ የዚህ ሀገር ዜጋ ናቸው እዚህ እስከ ተወለዱ ድረስ እና በእርግጥ ባክግራውንዳቸው ከየት እንደሆነ ቢያውቁም ባህላቸውንም ቢያውቁ ሁሉን ነገርኛ ብናሳያቸውም ዞሮ ዞሮ አገር የሚሉት ይህንን ነው ሀገር ነው የተወለዱበት እስከሆነ ድረስ እና ነገ ተነስቶ አንዱ እንደዚህ ናችሁ በጥቁርነታቸው ወይ በሌላ ዜጋ ስለሆኑ ብቻ እንደዚህ ሲላቸው ያለውን ስሜት በጣም ስለሚከብድ ነው እና ይህን ይመስላል። እንግዲህ ቤት ውስጥ ያው ከትምህርት ቤት ልጆቼን አድርሼ መጥቼ ነው እንግዲህ የሆኑ ጽዳቶች ምኖች እያስተካከልኩኝ እየሰራሁኝ ያለሁት እና ስትሆኑ ደግሞ እዚ ሀገር እንግሊዝ ሀገር በቃ ቤት ውስጥ እንደ ሀገር ቤት አይደለም ልጆቻችሁ ነው። አሁን ይህ ሁሉ ልልበት የቻልኩት ለምሳሌ ስላጸዳዱ ዝም ብዬ እንደዚህ ልናገር እችላለሁ፣ ግን ስላለው ነገር ደግሞ አንዳንዴ ውጭም ላላችሁ ሌላ ዜጋ፣ በእርግጥ እዚህና አውሮፓ ሀገር ያላችሁ አብዛኛውን ተመሳሳይ አኗኗር ስለሆነ ይገባችኋል፣ ትረዱታላችሁ። አገር ቤት ያለውም ሰው ግን በጣም ስለማይረዳው አንዳንድ ግንዛቤዎች እንድትወስዱ ብዬ ነው። አብዛኛውንም ደግሞ ከሀገር ቤትም ስለሚከታተሉኝ ማለት ነው፣ ተከታታዮችን በዛ ስለሆኑ ነው እና ያው ውጭ ላይ ስትሆኑ ሰራተኛ እንደ አገር ቤት መቅጠር አትችሉም፣ በቃ ምክንያቱም የሰራተኛ ዋጋ እና ውጭ ላይ እናንተም ተቀጥራችሁ የምታገኙት ዋጋ ተመሳሳይ ነው፣ እኩል ዋጋ ነው። ስለዚህ ሲጀመር ገብቶ እንዲቆጭ ብሎ የሚሰራ የለም። ተመላላሽ ሊሆን ይችላል፣ ግን ዋጋውም ስለማይቻል አቅሙም ስለሌለ ግዴታ አብዛኛውን እናቶች ያው ቤት ነው የምንቀመጠው ልጆቻችን ከፍ እስኪሉ ድረስ። ከፍም ካሉ በኋላ ደግሞ እናንተ የምትፈልጉት ስራ ላይሆን ይችላል የምታገኙት ምክንያቱም ካላችሁ ጊዜ አንጻር ማለት ነው። አሁን በብዛት እዚህ ሀገር ላይ ወይ የትምህርት ቤት ስራ ወይ የጠዋት ላይ ከጠዋት ገብተው እስከ ተሳሀት የሚሰራው ትምህርት ቤት ሰዓታቸው እስኪደርስ የሚሰራ ስራ ነው። አብዛኛውን ሰው አብዛኛውን ሴት ወላጅ እናት የምትፈልገው ምክንያቱም አይገኝም። ከዛ የበለጠ አሁን ቀንም ሁሉ ስራ ካላችሁ እንደ ምርጫ ልጆቻችሁን ያወጣላችሁ ሰው አይኖርም። አፍተር ስኩል ደግሞ ይባላል ወይ ከትምህርት ቤት በኋላ አውጥተው የሚይዙ ሰዎች አሉ። ግን ያም ክፍያ ብዙ ስለሆነ ከደመወዛችሁ ጋር የማይመጣጠን ስለሚሆንን በዛ ምክንያት በቃ ብዙ ለስራ ለማግኘት እየፈለጋችሁ መስራት እያለባችሁ ሳትሰሩ ልጆቻችሁ ከፍ እስኪሉ ግዴታ ቤት ትቀመጣላችሁ ማለት ነው። እንደዚህ ነው በብዛት የዩኬ ሲስተም። በእርግጥ እኔ እንኳን በፊት ላይ እየሰራ ነበር። ወደ ሶስት ቀን ምናምን ሰርቼ ወደ ቢያንስ ፓርት ታይም ማለት ነው ሰርቼ ልጆችን አፍተር ስኩል ላይ ምናምን አስቀምጥ ነበረ። አሁን ሙቭ ሳረግ ግን እዚህ በአቅራቢያ ያለ አፍተር ስኩሎች ሁሉም ሞልተዋል እና አላገኘሁም። እና ሁለት ቀን በእርግጥ እየሰራው ነው እዚህም አሁን ያለሁበት ከተማ ሙቭ ካረኩ በኋላ አንድ ዓመት ላይ በእርግጥ በትምህርት ነበር ያሳለፍኩት። ኮርሴን ከጨረስኩ በኋላ አሁን ልምድ እያያዝኩ ነው፣ የጸጉር ሙያ እየተማርኩ ነው። እሱም በጣም ከባድ ነው። በእርግጥ ያው ልጆች አሁን ከፍ እያሉ ስለሆኑ ነው እንጂ ከልጆች ጋር የማይሄድ ስራ ቢኖር የጸጉር ስራ ነው። ምክንያቱም እስከ ማታ ድረስ ማምሸት ይኖርባቸዋል። ሁሌ አቬላብል መሆን አለባችሁ። ትምህርትም ሲዘጋም ሳይዘጋም ሁሌ መሆን አለባችሁ። ግን በቃ እንግዲህ ፓሽንን አግኝቻለሁ በሚል ነው ኮርስን ከጀመርኩ በኋላ በጣም ነው የወደድኩት፣ እና በቃ አሁን ደግሞ ስራውን እየሰራሁበት ነው። ሁለት ቀናት በእርግጥ የምሰራው ግን በቃ የበለጠ እየወደድኩት ነው የመጣሁት። እንግዲህ ልጆችም ከፍ እያሉ ስለሆኑ ነገሮች ውስ ሲስተካከሉ በሙሉ ሰዓት እሰራለሁ። እንዲሁም በመሀል ሰው ሳገኝ ጠዋት ላይ ልጆችን አድርሼ የምሰራውን ስራ የሚሰራ ሰው ካለ እንደዚህ እሰራለሁ ማለት ነው እና ለጊዜው የምሰራው ሁለት ቀን ነው። አርብ እና ቅዳሜ ነው። ያው ዊኬንድ ላይ ነው በብዛት ቢዚ የሚሆነው እና ይህን ይመስላል። ከዛ በተረፈ ግን ቤት ውስጥ በቃ ልጆችን ትምህርት ካደረስኩ በኋላ አንዱን ቀን ወይ ካጸደ፣ አንዱን ቀን ምግብ ሲሰራ፣ ቀጣይ ቀን የሆነ ቦታ ሲኬድ፣ በዚህ ሁኔታ ነው በቃ ቢዚ እራሳችን የምታደርጉት ማለት ነው። ይህን ይመስላል እንግዲህ እና በቃ ያው ከታች ጨርሻለሁ። ሳሎኔን እና ኪችኔን በደንብ አጽድቻለሁ። ሙሉ ቤቱን አልችልም ለማጽዳት በአንድ ቀን። ለዛ ከታች እንደዚህ እነዚህን የተወሰኑ ቤቶችን ሁለቱን ካጸዳሁኝ ላዩን ደግሞ በቃ አልጋውን ምናምን በማነጣጠፍ ከላይ ከላይ የሚጸዱ ጽዳች በማድረግ ነው ማለት ነው። ጠዋት ልጆቹን አድርሼን የጀመርኩት ያው ቀረጻ በጣም ብዙ የሁለት ሰዓት ቪዲዮ ነው እራሱ የተቀረጸው አሁን ለ 27 ደቂቃ ያረኳት ማለት ነው እና እሱንም ደግሞ ፖዝ እያረኩት ሁሉንም አልቀረስኩትም ረዥም ሰዓት ስለሚወስድ ማለት ነው እና ልጆቹን ካደረስኩ በኋላ ዘጠኝ ሰዓት ላይ የጀመርኩኝ እንግዲህ እስከ አንድ ሰዓት ከምናምን እስቲል እያጸዳሁኝ እየሰራውኝ ነበረ ከዛ ልጆች ሰዓት ሳይደርስ ደግሞ ቢያንስ የተወሰነ ተረጋግቼ ጸሎቴ፣ ምግቤን አድርሼ ቡናዬን ጠጥቼ ሄጄ ልጆቼን ለመቀበል እንድ ደርስ በሚል ነው። የልጆችን ክፍል አሁን አልጋቸውም በዚህ መልኩ ነጠፍ ነጠፍ አድርጓለሁ። ያው ልጆቼ በቃ ትንሹ ልጄ መጽሐፍ መለጠፍ፣ ፎቶ ማድረግ፣ ስዕል ስሎ መለጣጠፍ ይወዳል እና ያው ሽንት ቤቱንም በቃ ዝም ብዬ ኮተት ያለውን ነገር ማነሳሳትና የተወሰነ ዝም ብዬ ማጽዳት ነካ ነካ፣ ፈጠን ያለ ጽዳት ነው የማደርገው። ከዛ ጸሎቴ እና ድርሼ ወደ ታች ወርዳለው። ከዛ እንግዲህ ከበዓል የተራረፈ አይ ባለ ቆጮ ጎመን ሚክስ ይሆናል። እነዚህ ቡሌ ነው በለ የተራረፈ በቁት እሱንም ሳይን እንግዲህ ቶሎ ብዬ እንትንላለሁ። የተወበሰነ በቃ አሁን ላይ ስንት ሰዓት ነው? ሁለት ሰዓት ሆኗል። ከቤት ቢያንስ ሁለት ሰዓት ከአርባ ምናምን ሲሆን ሄዳለብኝ አንድ አርባ ደቂቃ ነው የቀረው። ከዛ ትንሽ ጋር ውጭ ላይ ቆንጆ አየር ነው ያለው እና ቡናዬን እንግዲህ ፍቱ ፍቱ ብዬ የልጆች የትምህርት ቤት ሄዳለሁ ማለት ነው። ቅርብ ነው በእርግጥ ሶስት ደቂቃ ምናምን ሶስት ደቂቃ ከሶስት እስከ አምስት ደቂቃ ነው ድራይቭ። ቅርብ ነው በጣም

ከበላችሁ በኋላ ምግብ ምንድን ነው ምታምን? ወርክ እሺ፣ ከኪውመን በኋላስ ትሄዳላችሁ? ፉትቦል ትሄዳላችሁ? ከፉትቦል ስትመጡ ሻወር

ለአባትየው ነው የማስቀምጠው፣ በምክንያት አድርጌ ፉትቦል ሄደው ተመልሰን መተናል። ከዛ እንግዲህ ቀጥታ ወደ ሻወራቸው ነው የሚወስዱ፣ ሻወር ይወስዳሉ። ከዛ ከብዙ ድካም ከትምህርት ቤት ውሎ በኋላ በቃ ነበረ ቲቪያቸው ነው ያሉ። ሻወር ከወሰዱ በኋላ የተወሰነ ሰዓት ፍሩት አቀርብላቸው አለው፣ እራት እስካዘጋጅላቸው ድረስ በእርግጥ የምሰራው እራት የለም። ያለውን ነው የሚበሉት። ልጆች እንግዲህ አበሻ ናቸው ቲፒካል አበሻ እና የተራረፈ ጎመን እና አለ እሱን ነው የሚበሉት። ያው ምሳቸውን ከትምህርት ቤት ሲመጡ ዶሮ በራይዞን በስነስራት ስለበሉ አሁን ይሄንን እንጀራ መርጠዋል። እሱን አበላቸው አለው ከዛ እንግዲህ አባታቸው እስኪመጣ ባለቤቴ እስኪመጣ ድረስ ለኛ ደግሞ ፈጠን ያለ ጠበስ ጠበስ እያደረግኩኝ ነው። ጥብስ እዚህ ጋር ለብ ለብ ወዲያው የሚደርስ እራት። ያው እንግዲህ ከስንት ሰዓት በኋላ ከሁለት ሰዓት ጉዞ ከስራ ጉዞ በኋላ ነው አባታቸውም የሚመጣው። አሁን ላይ እግዚአብሔር ይመስገን ለዚህ የደረሰን። እንግዲህ እና እዚህ ጋር ያው ሆሞወርካቸውን ኮሬክሽን ምናምን፣ መስተካከል ያለበትን ኮሬክት አብረን እናደርጋለን። ከዛ እራታችንን እንበላለን። ልጆቹም ቀድመው እራት ስለበሉ በቃ ወደ እነሱን ደምኝታ ነው የምንወስደው። እና ያው የተወሰነ ከአባታቸውም ጊዜ እንዲያሳልፉ፣ በእርግጥ መሽቷል፣ አሁን የተወሰነ ሰዓት እንዲያሳልፉ ነው። ያው ኤት ኦክሎክ ሆኗል አሁን ደመኝታቸው ሄዶ መጽሐፋቸውን አብረን እናነባለን። ከዛ እኔም እንግዲህ ጨራርሻለሁ፣ ስራዬንም እኔንም፣ ነገ ቀጣይ ቀን ስራ ስላለኝ የማደርገው ነገር ፀጉሬ እንደዚህ ጭብርር ብሎ ስለሆነ ያለው ከርል ማድረጊያ ክሬም ዲፋይን ከርል ማድረጊያ ክሬም አለኝ። እሱን ተቀብቼ እንደዚህ በደረቁ ወደ ታች ሰሩ አለው ጠዋት ስፈታው ቆንጆ ከርል የሆንልኛል ማለት ነው። እሱን ፈታና እንደዚህ አስተካከልና እኔም ሻወሬን ወስጄ እንግዲህ ሙቪያችንን ኔትፍሊክስ ላይ ወይ ማለት ነው። ይሄን ይመስላል የሰኞው ቀን ውሏችን። ሰላም። በሌላ ለሌላ ቪዲዮ እስከምንሰራላችሁ የምትፈልጉት ቪዲዮዎች ካሉት ኮመንት ላይ አሳውቁኝ። ሰላም ሁኑ። ቻው